ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ ጉባኤ ዘርግቶ እያስተማረ እያለ አንዲት ሴት ድምጿን ከፍ አድርጋ እየጮኸች ወደ ጉባኤው ቀረበች። እንዲህ እያለች ቀረበች፣ የወለደችህ ማሕፀን፣ ያጠባችህ ጡት ብፅዕት ናት እያለች እየጮኸች መጣች። ጌታችንም እንዲህ አላት፣ አዎን ብፁዓንስ የእግዚአብሔርን ቃል ሰምተው የሚፈጽሙት ናቸው አለ ይላል። ስለ ቃሉ አምላካችን እግዚአብሔር የተመሰገነ ይሁን። ልብ በሉ ይህቺ ሴት ጌታችንን ያጠቡትን ጡቶች ጌታችንን የወለደች ማሕፀንን ነው ያደነቀች ያወደሰች ያሞገሰች የመጣችው። ያጠቡህ ጡቶች የወለደች ማሕፀን ብፅዕት ናት ያለች ነው የጮኸችው። ጌታችንን አዎን አላት። ይህን ቃል ያነበቡ በሚገባም ያልተረዱ አንዳንድ ሰዎች ይሄንን ቃል እንዲህ ብለው አጣመሙት። ለበበሉ እየጮኸች እያወደሰች እያሞገሰች የመጣቸው ገብቷቸዋል እመቤታችንን ነው። ምክንያቱም ጦቶቿን ምክንያቱም ማህጸኗ እያነሳች እያወደሰች ነው የመጣችው። ብጽዕት ናት እያለች እያመሰገነች ነው የቀረበችው። ታዲያ ይህንን ያነበበ ቤተ ክርስቲያንን መታደስ አለባት ብሎ የእመቤታችንን ውዳሴና ምስጋና የሚጠላ አንድ ሰው በዚህ በማህበራዊ ድህረ ገጽ እንዲህ ብሎ ጻፈላችሁ። እውነት ነው አለ እሱ ነው የሚለው። ይሄንን ቃል እውነት ነው ይህቺ ሴት ውዳሴ ማርያምን ነው እየጮህች የመጣችው አለ። መልካም ነው ይሄንን አምኖልናል። እውነት ነው አለ ይህቺ ሴት መልካም ማርያምን እያለች ነው የመጣችው አለ። ከእኛ ቤት የወጣ ሰው ነው ያውቃል። ልክ ነው። ይህቺ ሴት ከነቤታችን ህዋሳት፣ ከነቤታችን መልክ ሁለቱን እየጠቀሰች እየጮኸች ያወደሰች፣ ያሞገሰች ነው የመጣችው። ይሄን አለላችሁና ምን አለ መሰላችሁ? ኢየሱስ ግን አለ ብፁዓንስ የእግዚአብሔርን ቃል ሰምተው የሚፈጽሙት ናቸው አለና የሴትየዋን ለማርያም ያቀረበችውን ብጽህና ሻረው። አለላችሁ ምክንያቱ ብጽዋንስ የእግዚአብሔርን ቃል ሰምተው የሚጠብቁት ናቸው በማለቱ ምክንያት የእሷን ብጽህና ሻረና ይልቁኑ ቃሉን ወደምንጠብቀው ወደእኛ ብጽህናውን አሸጋገረው ብሎ አረፈላችሁ። ነገሩ እንድትረዱት ብዬ ነው ጥቂት የገለጽኩላችሁ። በኋላ ሳብራራው በደንብ የሚገባችሁ፤ ልብ በሉ። ተስማምቶ አብቅቷል። ይህቺ ሴት ውዳሴ ማርያምን ነው የጮችው። ምክንያቱም ከህዋሳቶቿ ሁለቷን እያወደሰች ነው የቀረበችው። ግን ብፁዓንስ የሚለው ተቃራኒ ወይም ኔጌቲቭ መስሎታል እሱ። ብፁዓንስ የእግዚአብሔርን ቃል ሰምተው የሚጠብቁት ናቸው አለ። በማለቱ ምክንያት የእሷን የመቤታችን ብጽዕና አስቀረ ሻረና፣ ቃሉን ለምንጠብቀው ለኛ ብጽዕናውን አሸጋገረ አለናረፈ እውነት ይህ ቃል የእመቤታችን ንጽህና የእመቤታችን ውዳሴ የእመቤታችን ክብር እንዲሽር ያደረገ ቃል ነው ወይስ ሌላ ምስጢር አለው? እሱም ነው ባለችን በዚህ ክፍለ ጊዜ የምንመላለስበት። እግዚአብሔር ከሁላችን ጋር ይሁን። የሁላችን ጌታችን መድኃኒታችን ኢየሱስ ክርስቶስ የዚችን ሴት ጩኸት የዚችን ሴት ምስጋና የዚችን ሴት ውዳሴ ሰምቶ መጀመሪያ የተናገረው ምንድን ያለው? ርዕሳችን ምንድን ያለው? አዎን ያለው። ይሄን ማንም መዝለል አይችልም። አዎን፣ የወለደችኝ ማህፀን፣ አዎን፣ ያጠባችኝ ጡት ብፅዕት ናት። አዎን፣ ውዳሴዋ ይገባታል። አዎን፣ ምስጋናዋ ይገባታል። አዎን፣ ሞገሳው ይገባታል። አዎን የሚለውን ቃል ማን ይዘላ? ወገኖቼ፣ ወንጌልን እኮ ያነበበ ገና ወንጌልን ሲገልጥ እኮ ወንጌል የጀመረው? ይህችን ሰማያዊት ቅድስት እናት እኮ በማድነቅ ነው የጀመረው ወንጌል። በሰማይ ድል የነሳ መልአክ ቅዱስ ገብርኤል፣ በምድር መንፈስ ቅዱስ ያደረባት አዛውንቷ ቅድስት ኤልሳቤጥ ተባብረው ምስጋና ያቀረቡላት ወንጌል እኮ ነው። ልብ በሉ፣ መልአኩ ሲጀምር አንቺ የተባረክሽ ነሽ፣ የማሕፀን ሽንፍሬ የተባረከ ነው ብሎ አመስግኖ አደግድጎ እኮ ነው የጀመረው ወንጌል። ገሸሽ ያደረጋት እናት የለችም ወገኖቼ። እዩ፣ አንቺ የተባረክሽ ነሽ፣ የማሕፀን ሽንፍሬ ደግሞ የተባረከ ነው። ቃሉ ተመሳሳይ ነው፣ አንድ ነው። የተባረክሽ ነሽ፣ የተባረከ ነው። ይኸውላችሁ፣ መጽሐፍ ቅዱስ ላይ እንዲህ አይነት ቃል አታገኛላችሁ። ተመሳሳይ ቃል ምስጋና ይቀርባል። የምንረዳበት መንገድ ግን ይለያል። ሁለት ምሳሌ ልስጣችሁ ከመጽሐፍ ቅዱስ። ሁለተኛ ዜና መዋዕል ምዕራፍ 36 ቁጥር 13 ላይ ንጉሥ ሴዴቅያስ ይላል፣ በነቢዩ በኤርምያስ ፊት ራሱን አላዋረደም ይላል። አንድ ያዙ። ንጉሥ ሴዴቅያስ በነቢዩ በኤርምያስ ፊት ራሱን ምን አላደረገም? አንድ ኦሪ ዘጻት ምዕራፍ 10 ቁጥር 3 ላይ ደግሞ ስትሄዱ ፈርዖንን እግዚአብሔር እንዲህ ሲለው ታገኛላችሁ፣ እስከ መቼ በፊቴ ለመዋረድ እንዲህ ትላለህ ይላል። በፊቴ ምን ለማድረግ? በማን ፊት? በእግዚአብሔርን ፊት መዋረድ። በነብዩ ፊትም ምን ማድረግ? መዋረድ። ቃሉ አንድ ነው። በእግዚአብሔር ፊት መዋረድ እና በነብዩ ፊት መዋረድ ግን ለየቅል ነው። አንቺ የተባረክሽ ነሽ፣ የማጽንሽ ፍሬ የተባረከ ነው። ቃሉ ተመሳሳይ ነው። ሌላ አልስጣችሁ፣ የሚመካ በእግዚአብሔር ይመካ ይላል አይደል። ቅዱስ ጳውሎስ ለተሰሎንቄ ክርስቲያኖች ሲጽፍላቸው ደግሞ ምን አለ? በሰላችሁ አክሊሌ ክብሬ፣ ትንክህት የምትሆኑ እናንተ ይላቸዋል። በገንዘብ የተራዱትን አገልግሎትን የደገፉትን ምን ይላቸዋል? አክሊሌ ክብሬ ደግሞስ ትንክህት ይላቸዋል። እው በዚያ የሚመካ ቢኖር በእግዚአብሔር ይመካ አብለና በቃና እዚህ ደግሞ መለሱ ብሎ ምን ይላል ትምክቴ፣ ይላቸዋል እግዚአብሔርን ትምክቴ ሲልና ሰዎችን ትምክቴ ሲል ይለያያ። እዩ አንቺ የተባረክሽ ነሽ የማኅፀንሽ ፍሬ የተባረከ ተመሳሳይ ቃል ነው። ግንስ አረዳዳችን የተለያየ ነው። ምን ይላል ዮሐንስ አፈወርቅ ይዞ ለእግዚአብሔርና ለሰዎች ተመሳሳይ ቃላት እንጠቀማለን ይላል ነገር ግን ለእግዚአብሔር ስንናገር የሚኖርን አረዳድና ለሰዎች ስንናገር የሚኖርን አረዳድ የተለያየ ነው አለ። ምንም እንኳን ቃሉ ማገላለጽ አንድ አይነት ቢሆንም ስለኛ የሚነገረው ስለ እግዚአብሔር ከሚነገረው ጋር አንድ አይነት አድርገን ልንረዳ አይገባንም ማለት ነው። እዩ አንቺ አማልደሽ በረከተ ሥጋ በረከተ ነፍስ ምትሳሰጭ ነሽ፣ አንተ ደግሞ የበረከታችን ምንጭ ነህ። ግን ቃሉ አንድ ነው ምንም አንቺ የተባረክሽ ነሽ የማኅጸንሽ ፍሬ የተባረከ። አንዳንዶች ያኮርፋሉ ተመሳሳይ ቃል እሷን ስናወድ እሷን ስናመሰግን ያመለክናት እስኪመስላቸው ድረስ ያኮርፋሉ። ተንከቲ ዳሚቲ አንቺ ነሽ ይል መዝሙር የለን። አሁን ያስኮርፋል በገንዘብ የተራዱ ወንጌልን የደገፉ የቅዱስ ጳውሎስ አገልጋዮች የተሰሎንቄ ምእመናን ትምክህቴ የተባሉ ወልድ እግዚአብሔር የነገሰባት ዲያብሎስ የተሻረባት ምዕመናን የተመለስንባት እግዚአብሔርን ያየንባት መስታወትማ እንዴት የትምክህታችን አክሊላ ተሆነ። ወገኖች አንቺ የተባረክሽ ነሽ የማኅፀንሽ ፍሬ የተባረከ ነው። ወላችሁ ቤተክርስቲያን ውዳሴ ግዚ እንዳላት ሁሉ ውዳሴ ምን አላት? ውዳሴ ማርያም አላት። እየሰማችሁ ይለው? ከምን መጣ? አንቺ የተባረክሽ ነሽ የማጸንሽ ፍሬ። ቅዳሴ ግዚ እንዳላት ሁሉ ምን አላት? ቅዳሴ ማርያም አላት። ከየት መጣ? አንቺ የተባረክሽ ነሽ የማጸንሽ ፍሬ የተባረከ ነው። መልካዕ ኢየሱስ እንዳላት ሁሉ መልካዕ ማርያም አላት። ከየት መጣ? አንቺ የተባረክሽ ነሽ የማጸንሽ ፍሬ ተባረከ መጽሐፍ ቅዱስ ይጀምራል፣ እኛ እንቀጥላለን። እንዳሉት ነው ኔታ፣ እኛ እንቀጥላለን።